ለምሳሌ ሰሞኑ ከሚነሳው የኤርትራ ጉዳይ ጋር አያይዘን ብናነሳው መሳሪያ ግዥን፣ ሽምቅ ውጊያን ተማምኖ እንግዲህ የሚደረግ እንደሆነ ይታወቃል። እና መሳሪያ ምናምን መታጠቅ ብቻውን ዋጋ የለውም። ኢትዮጵያ ከተቀባይነት ወደ አምራችነት ላኪነት መሸጋገሯ በቀጥናውና በዓለም ላይ ያላትን ተጽዕኖ ፈጣሪነት የሚጨምር ተወዳዳሪነትን ከፍ የሚያደርግ እንዲሁም ለስጋቶቿ ምላሽ የምትሰጥበት መሆኑ እየተገለጸ ይገኛል። ኢትዮጵያ የተለያዩ የጦር መሳሪያዎችን እያመረተች የምትገኘው ሳትዋጋ የትኛውንም አካል ለማሸነፍ ነው። ጠቅላዩ ይህንን ለማሳካት ከ15ና 16 ዓመታት በፊት ቀድመው መሄዳቸውን በተግባር አሳይተውናል። አሁን ላይ ሽምቅ ውጊያን መተማመን፣ ጫካንና ምሽግን ከለላ ማድረግ በዚህ ዘመን አዋጭ ባለመሆኑ ሀገሪቷ ፊቷን ወደ ሌላኛው ትውልድ ጦርነት አዙራለች። ጉዳያችንን የሚያስረዱ ያልታዩ የመሪው ንግግሮችና ዓለም እየተጠቀመበት የሚገኘውን አራተኛው ትውልድ ጦርነት በኢትዮ ኢትዮጵያ ምን መልካለው ምን ይመስላል የሚለው የዕለቱ ጉዳያችን ነው። እንደተለመደው ገንቢያ ስቴታችሁን እንድትሰጡንና ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዘን በቀጥታ ወደ ዕለቱ ዝግጅት ተሻገርን። ጠቅላይ ሚኒስትር አብይ አህመድ የካቲት 26 ቀን 2017 ዓ.ም የሆሚቾ ጥይት ፋብሪካን እንዲሁም የካቲት 29 ቀን 2017 ዓ.ም ስካይዊን ኤርኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላኖች ድሮኖች ማምረቻዎችን የኢትዮጵያ መገንባቷን ይፋ ማድረጋቸው አይዘነጋም። መሪው ባለፈው ረቡዕ በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘውን የሆሚቾ ጥይት ፋብሪካ ሲጎበኙ ኢትዮጵያ ከወታደራዊ ግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈተዋለች ብለዋል። ድሮን ገዝተን ለመታጠቅ የምንፈልገውን አይነት፣ የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳደሩብን ነበር። ተሳክቶልን ድሮን ገዝተን መታጠቅ ችለናል ብለዋል። ኢትዮጵያ ወደ አምራችነት መሸጋገሯ በቀጠናውና በዓለም ላይ ያላትን ተጽዕኖ ፈጣሪነት የሚጨምር ተወዳዳሪነትን ከፍ የሚያደርግ እንዲሁም ለስጋቶቿ ምላሽ የምትሰጥበት እንደሆነ የሚናገረው ጋዜጠኛ መሐመድ አሰን ነው። ወደ አምራችነት የሚለውን ጉዳይ ሳነሳኔ ከስንዴ ውስጥ ከድሮን ምስል እንደዚህ ጋር ለምሳሌ እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ጋዜጠኛ የማየው ይሆናል በአንድ በኩል በሌላ በኩል ደግሞ ልክ እንደ ጎረቤት አሁን ለምሳሌ ከጎረቤት ሀገር ጋር ያለው የፓወር ድፊያ ወይም ደግሞ የድንበር መጋራት ወይ ደግሞ ወደፊት ሊመጡ የሚችሉ ታሳቢ የሚደረጉ ግጭቶችና ፍልሚያዎችን ሁሉ ታሳቢ የምናደርግበት፣ ሌላኛው ደግሞ እንደ አለም ከአለም ጋር የምንወዳደርበት የተዋጊነትን አቅም ጨምሮ ተወዳዳሪነትና አምራችነት ጭምር የምናየው ነው። እንግዲህ በዚህ ማዕቀፍ ውስጥ ሊታዩ የሚችሉ እንዳልኳችሁ ከአምራችነት መጠቀም እንግዲህ ከስንዴውም ከድሮኑም ከጥይቱም በዚህ በኩል ማደግ ከጥገኝነት መላቀቅ ራስንም መታደግ የሚለው ልናይ እንችላለን። በማምረት ደግሞ ወይም ደግሞ ባመረቱት መጠበቅና በዛ መጠቀምና መዋጋትም ድረስ ሊዘልቅ የሚችል ተዋግተውም ሳይዋጉም ጭምር ማለት ነው። ብዙዎቹ ጥይት ሲባል ያው ከውጊያ ጋር ብቻ ስለሚያዩት ማለት ነው። እና ከአምራችነት ተርታ መሰለፍ ደግሞ ሌላኛው በስፋት ልናዩ የምንችለው ጉዳይ ነው። ሀገራችን ኢትዮጵያ አሁን የደረሰችበትን የአምራችነት ላኪነት ጉዳይ ሲነሳ መሪውን ከጦረኝነትና ከጦርነት ጋር አያይዘው ስማቸውን የሚያነሱት ተቺዎች እንደሚያስገርሙት ጋዜጠኛ መሐመድ ይናገራል። ስለ ሀገር ጦርነትና ስለ ወታደር ያለን ግንዛቤ ሩቅ መሆኑን በማንሳት በዚህ ትልቅ ጉዳይ ያለን እሳቤ አናሳ በመሆኑ ሊታረም እንደሚገባም ይሞግታል። ማምረት እንግዲህ ከመዋጋትም የተምታታ አስተያየቶች ስለሚመጡ ምናልባት ይሄ ከአቅም ጋር ወይ ደግሞ በዚህ በአምራችነት ወይ ደግሞ ወደ ማምረት በመሸጋገር እርግጥ አምራችነት ራሱን ችሎ መስፋት የምናየው ነው። ግን ለምሳሌ የጦር መሳሪያዎችን ከማምረት ጋር ተኳሽ ከማምረት ጋር ተያይዞ ያለው ጉዳይ ራሱ ተዋግተንም ሳንዋጋም ሸጠንም ማምረት በመቻላችንም ብቻ ሳንተኩስ ተዋግተን የምናሸንፍባቸው በረከቶች በሙሉ ውስጡ መኖሩን የዘነጉ አስተያየቶች እዚያም እዚህም ሲሰጡ ትንሽ ሳቅ ያጫረብኝ እኔ ላይ ምና ይሄ ማሸነፊያ ያመረተውም የታጠቀውም መሳሪያ ብቻ ሳይሆን የሚያስገርመው ምናልባት እዚህ ላይ ትችት የሚያቀርቡ ሰዎች የታጠቁት ድንቁርና በጣም እንደ ሀገር ብዙ ስራ የሚፈልግ መሆኑን የተገነዘብኩበት ነው። ምክንያቱም ስለ ሚሊተሪ ትንሽዬን መጽሐፍ ስጽፍ ብዙ ስላየሁ ማለት ነው እና ብዙ አለማወቅ እዚህ ውስጥ የምናይበት በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ፣ መከላከያ ሰራዊት የአንድ ፓርቲ ንብረት አይደለም፣ የኢትዮጵያ ህዝቦች ሉዓላዊነት በህገ መንግስቱ መሰረት የሚያስጠበቅ በዘመናት መካከል የሚተካካ እንጂ የማይጠፋ ኃይል ነው ብሎ ነበር። ሰራዊቱ በሚቀጥለው ትውልድ ውስጥ እየተፈጠረም በመተካካቱ ውስጥ እየቀጠለ የሚሄድ ሀገራዊ ሀብት ሆኖ እንደሚያገለግል አስረድተዋል። የአንድ ፓርቲ ንብረት አይደለም የኢፌዴሪ መከላከያ ሰራዊት የኢህአዴግ ንብረት አይደለም። የኢትዮጵያ ህዝቦች ሉዓላዊነት በህገ መንግስት መሰረት የሚያስጠብቅ በዘመናት መካከል የሚተካካ እንጂ የማይጠፋ ኃይል ነው። ቋሚ የሆነ ሀገራዊ ሀብት ነው። አርጅቶ ጡረታ ቢወጣ ልክ ዛሬ ወጥቶ ዛሬ አይተካም። በሂደት እየተካ እያሳደገ ራሱን በሚቀጥለው ትውልድ ውስጥ እየፈጠረ በመተካካት ውስጥ ቋሚ አሴት ሀገራዊ ሀብት ሆኖ ይቀጥላል። በዚህ ዘመን አንድ ኃይል የምድር፣ የአየር፣ የህዋና የሳይበር ምህዳሮች ሁለመናዊ አቅም የፈጠሩ ተዋጊዎች ሊይዟቸው የሚገቡ ቅድመ ሁኔታዎች መሆናቸውን በማሰብ እንቅስቃሴዎችን የጀመሩት መሪው አሁን አሁን የኢትዮጵያ ሉዓላዊነት ከማስከበር አንጻር ታላላቅ ጀብዶችን በማስመዝገብ ላይ ይገኛሉ። በቴክኖሎጂ የታገዘ ወጭ ቆጣቢ የሆኑ ዘዴዎችን በመጠቀም ሁለመናዊ አቅምን ተግባራዊ ማድረግ ጠላት ሊሰነዝር የሚችለውን ማናቸውንም ጥቃት ማክሸፍ ይቻላል፣ ሲሉ በወቅቱ ጠቅላዩ ገልጸው ነበር። ዳር ድንበር መከላከል ሲባል በሁሉም ዶሜን ፣ አምስት አውዶች ወይም ዶሜንስ፣ ያሉትን የአንድን አገር ድንበር ለመከላከል ወይም ለማጥቃት የሚያግዙ አውዶች አውቆ እነሱን ለመከላከል የሚያስችል ብቃት መፍጠር ነው። እነዚህ ዘ ፋይፍ ዶሜንስ ወይም አምስት አውዶች የሚባሉት የምድር ድንበር ነው፣ አንደኛው በምድር በተለመደው መንገድ በየብስ ጠላት የእኛን አጥር አልፎ ገብቶ ጥቃት እንዳይፈጽም የምናደርግበት ነው። ሁለተኛው የአየር ክልል ነው። ከምድር ባሻገር ተወንጫፊ ሚሳይሎች፣ ተተኳሽ መሳሪያዎች እንዲሁም አሁን ባለው ቴክኖሎጂ ዩኤቪዎች አንማን አንማን ኤር ቪክልስ የሚባሉት ወይም ድሮንስ የሚባሉት እነሱን በመጠቀም የአየር ክልል ጥሱ መግባት ይቻላል። ሶስተኛው የባህር ጠረፍ ነው። የባህር ጠረፍ የለንም የሚል ጥያቄ እነሳ ይሆናል። ይሁን እንጂ በአቅራቢያችን ባሉ ባህሮች ከፍተኛ የሀብት ትራንዛክሽን ስላለ ስላለና በዚያ የባህር ጠረፍ ላይ የሚያጋጥም ማንኛውም ችግር በቀጥታም ሆነ በተዘዋዋሪ እኛንም የሚያጠቃ ስለሆነ የባህር ጠረፍን ተንተርሶ የሚነሳ ጥቃት እንዴት መከላከል እንችላለን የሚል ጉዳይ ሶስተኛው ዶሜን ይሆናል። አራተኛው ዶሜን እና እስካሁን አቴንሽን ያላገኘው የህዋ ክልል ነው። ከአየር ክልል ባሻገር የህዋ ክልል አለ፣ ስፔስ ክልል አለ። ይሄ ስፔስ ክልል በብዙ መልኩ የሀገርን ጥቅምና ሉዓላዊነት ሊጋፉ የሚችሉ ጥቃቶች ሊሰነዘሩበት ይችላሉ። አምስተኛው የሳይበር ምህዳር ነው። እነዚህ አምስት ዶሜኖች የምድር፣ የአየር፣ የባህር፣ የህዋና የሳይበር ምህዳር የሚባሉት በሁለመናዊ አቅም የፈጠሩ አርሚዎች ሰራዊቶች ሊይዟቸው የሚገቡ ኃይሎች ናቸው። እነዚህን ኃይሎች በተሟላ መንገድ ሲኖረን እያንዳንዳቸው ያላቸውን ባህርያቶች አውቀን ለዛ ባህሪ የሚመጥን ቁመናና ዝግጁነት ስናደርግ ከሁሉም አውዶችና በሁሉም አውዶች ሊሰነዘር የሚችል ማንኛውም ጥቃት የማክሸፍ እና የሀገርን ድንበር የመከላከል አቅም እንፈጥራለን። ጋዜጠኛ መሐመድ አራተኛ ትውልድ ጦርነት በውስጡ የሉዓላዊነት ጉዳይ እንደያዘ ያብራራል። ሲቀጥልም ሉዓላዊነት ትናንትናና ዛሬ ምን ይመስላል፣ እንዴት መጠበቅ ይኖርብናል የሚለውን ጉዳይ አጽንኦት ሰጥቶ ተናግረዋል። በማምረትና በመሸጥ የሚገኘውን ሁሉን አቀፍ ሀያልነትና አሸናፊነት ከግምት ውስጥ አስገብቶ ጉዳዩንም ማጤን እንደሚገባም አስምሮበታል። ምናልባት ጠቅላይ ሚኒስትሩ ሲነሱ በተለይ የድሮኑ ፋብሪካ ያስመረቁበት ጊዜ እንደ ቢሾፍ ዘገይንታ ያስመረቁ ጊዜ ማለት ነው። እና ያኔ ከጦር አመራሮች ጋር ስለ አራተኛው ትውልድ ጦርነት እዛ ላይ መዘጋጀት እንዳለብን ተነጋግረን ነበር ይላሉ። እና በእርግጥ ያኔ የተነጋገሩት ምን ነበረ? የተነጋገሩት ያኔ ብቻ ነበር ወይ ብለን ስንጠይቅ ነው እንግዲህ ያኔ ያወሩትንም ጉዳይ እና በተለይ አራተኛው ትውልድ ጦርነት ጋር ምን ያህል እንደሰሩ ሰውየው ያኔም በእርግጥ ምን ነበር ያወሩ ከጀኔራሎቹ ጋር የሚለውን በነጥብ በነጥብ ስናየውና እሱን ጉዳይ ግን ከዛሬ አስራ አምስትም አስራ ስድስት ዓመት በፊትም ቀድመው ምን ያህል ጉዳዩ ነው እንዳሰመሩበት ምን ያህል ለዛ መዘጋጀት እንዳለብን ያነሱባቸውን ጉዳዮች ሁሉ ነው እንግዲህ ዛሬ ማሳያ የምናየው ጉዳዩ በልኩ ተወርቷል ብዬ አልተወራም ብዬ ስለማስብ ማለት ነውእና እንግዲህ ወታደርነትና ኢትዮጵያ ምናገናኛቸው ወይ ደግሞ ኢትዮጵያዊነትና ኢትዮጵያ ወታደርነት ጀግንነቱ ምኑ ራሱን ችሎ ብዙ የሚወራ ቢሆንም ግን ሶስተኛው ትውልድ ጦርነት ጠቅላይ ሚኒስትሩ ያኔ ከጦር አመራሮች ጋር ወደ ስልጣን እንደመጡ ገና ሶስተኛው ወር ላይ ሁለተኛው ላይ ያነሱት ጉዳይ ሶስተኛው ትውልድ ጦርነት ላይ በደንብ እንታወቅበት ነው። ይሄ በቃ ታጥቀን በምድር መዋጋት ምናምን ምናምን በደንብ እንታወቅበት፣ አሁን ወደ አራተኛው ትውልድ ጦርነት መሻገር አለብን ብለው አስረግጠው ያወሩትን ጉዳይ እንደው እሱንም እሳቸው ስላነሱት ባነሱት ልክ ባለፉት ብቻ ሳይሆን ውስጡ ያኔ ወደዚ ያልደረሰው ነው ማሳያ ጭምር ከዛው ውስጥ በደንብ እያየን ግን ይህን ጉዳይ ወደ ኋላ እየሄድን እያደምቅ ነው የሰውየውን የመቅደም ልክም ጭምር እዚህ ውስጥ ማየት እንችላለን እና ስለ አራተኛው ትውልድ ጦርነት ሲነሳ እንግዲህ በውስጡ በዋናነት እንግዲህ የሉዓላዊነት ጉዳይ ይነሳል ሉዓላዊነት ትናንትና ዛሬ አንድና ያው ነው ወይ ሉዓላዊነትስ እንዴት ነው የሚጠበቁ የሚሉ ጉዳዮች በሙሉ በዚህ አራተኛው ትውልድ ጦርነቱ በብዙ የሚመለሱ ናቸውና ስለ ትራንስቦርደር ኢንተርናሽናል እና ሎካል የምንላቸው ለምሳሌ ዋላዊነቶችን እዛ ከጦር አማራሮች ጋር የሚያነሱ ነበር እሳቸውም እና እነኚህ ልናስከበር የምንችልባቸው ጉዳዮች ቅድም እንዳልኩት እንግዲህ መሳሪያ ሲመረት፣ ድሮን ሲመረት ለመዋጋት ብቻ አድርገው የሚያዩ ሰዎች፣ ከዛ ውስጥ ያለውን ፓወር ከዛ ውስጥ የሚገኘውን ጥቅም የማያስቡ ሰዎች ለምሳሌ ዝም ብለን እንኳን ብንዋጋ እንዲ በአንድ በማንም ተራሱ አስተሳሰብ ጥይት እየገዙ ዋጋትና ምክንያቱም ይሄ ቀጠና እኛ ስለፈለግን ብቻ ውጊያ የምናስቀርበት ዓለም አሁን እንደ ዓለም ስና የምናስቀርበት አለው እንደዚም ብለን እንኳን ብናየው እየገዙ መዋጋት፣ ዶላር መጥፋት፣ ዶላርን ማርከፍከፍ እና ያንን በጣም በመከራ የሚመጣ ዶላር፣ አንድ ሀገር በመከራ የምታገኘውን ዶላር ለጥይት ማዋሏ ቢያመጣውን ብክነት አስቡት። ከዛ ውጭ ግን በማምረት ብቻ የሚገኝ ፓውር አለ አለው። አመረቱ፣ ቻሉ የሚለው ብቻ ማለት ነው። ከዛም ውጭ ደግሞ ስንሸጠው ማምረት እኮ ነው። ለምንድነው ሌላ ነገር ከማምረት ለይተምናየ እንዲሁም ሌላ ነገር ማምረት የመቻላችን አቅም በብዛት የምናሳይበት ነው። ይህን ማምረት ከቻለን ሌሎች ከዚህ በማሻገር ያሉ ጉዳዮችን ማምረት ወይ ደግሞ ኢትዮጵያ ጥናንት ነገሮችን ሁሉ ከውጭ እያመጣች የምትቸገርበትን ጉዳዮች ለማምረት አቅማችንን ጭምር ማሳያ ነው። ሌላ ብዙ ጉዳዮችን ውስጡ የምናይበት። ማንኛውም የአቅም ግንባታ ስትራቴጂ ሀገራዊ አቅምን ታሳቢ ማድረግ እንደሚኖርበት ማሳሰቢያ ሰጥተው ሲናገሩ የተደመጡት አብይ ገና ጠቅላይ ሚኒስትር ከመሆናቸው አስቀድሞ እንደሆነም በእጃችን የሚገኘው የምስል ማስረጃ ያሳየናል። በወቅቱ መሪው ሀገራዊ ኢኮኖሚን ታሳቢ ያደረገ የሰራዊት ግንባታ እንደሚያስፈልግ ለመኮንኖቹ መናገራቸው አይዘነጋም። ሀገራዊ ኢኮኖሚን ታሳቢ ያደረገ የሰራዊት ግንባታ አቅጣጫ መከተል ያስፈልጋል። ማንኛውም የአቅም ግንባታ ስትራቴጂ ሀገራዊ አቅምን ታሳቢ ማድረግ አለበት። አንደኛው ወጪ ቆጣቢ ዘዴ መጠቀም ነው። በተቻለ መጠን አባካኝ መሆን የለብንም። ራሱ ሴክተሩ በባህሪው ወጪ የሚያስወጣ እንጂ የሚያስገባ ባለመሆኑ ወደ ፈጣሪነት ኢኖቬቲቭ አርሚ ካልተሸጋገረ የአገርን ሀብት ኮንሱም የሚያደርግ ስለሆነ ቁጠባ አንዱ ዋና ፒላር ይሆናል። ሁለተኛው ብክነትን ማስወገድ ነው። መቆጠብ ሊወጣ የተገባው አወጣጡ መቀነስ ሲሆን፣ ብክነት ግን ከወጣም በኋላ ማንኛውም ሎጂስቲክስ ባልተገባ መንገድ እንዳይወድም መከላከል ይሆናል። ከገዛን ከተጠቀምን በኋላም ሪዩዝ ማድረግ የምንችላቸው ጋጀትስ እቃዎች ካሉ አድሶ አሳምሮ መልሶ መጠቀም ስትራቴጂ መጠቀም በጣም አስፈላጊ ነው። ደህንነቱን በአጠረ ጊዜ ለማስቀረት ስለሚያግዝ የአራተኛው ትውልድ ጦርነት መሳሪያ መታጠቅ ብቻ ዋጋ እንደሌለው በመናገር ያመረቱትን መሳሪያ መቆጣጠር መቻል ሉዓላዊነትን ለማረጋገጥ ትልቅ ጠቀሜታ እንዳለው ጋዜጠኛ መሐመድ ያስረዳል። የአራተኛው ትውልድ ጦርነት ላይ መዘጋጀት ሲሉ ለምሳሌ ሰሞኑ ከሚነሳው የኤርትራ ጉዳይ ጋር እንኳ አያይዘን ብናነሳው መሳሪያ ግዥን፣ ሽምቅ ውጊያን ተማምኖ እንግዲህ የሚደረግ እንደሆነ ይታወቃል። እና ከማዕቀብ በኋላ ኤርትራ እንዲፈቀድላት ተደረገና፣ ከማዕቀብ በኋላ መሳሪያ ገዛቸው ደግሞ እነሱም ገዛን እያሉ የሚፎክሩበት ከኢትዮጵያ የወረስነው መሳሪያ ወዘተ እያሉ ሲፎክሩ፣ ሚስጥሩን የምናገኘው እንግዲህ ልዩነቱን የምናየው ከዚህ አስራ ስድስት ዓመት በፊት ቀድሞ ጠቅላይ ሚኒስትሩ በቪዲዮዎቹ ላይ እንደምታዩት ወደ አምራችነት መሸጋገር አለብን ብለው ሲሉ ማምረት ውስጥ ያለው ሚስጥር በብዙ ያላየ ነው። ከቪዲዮች ዳግም እንደማሳያችሁ ወደ አምራችነት ምንሄደው ለምንድን ነው መሳሪያ ምናምን መታጠቅ ብቻውን ዋጋ የለውም። ለምሳሌ የትኛውንም አይነት መሳሪያ ገዝተነኛ ብንይዝ እስካላመረት ነው ድረስ ለሉዓላዊነታችን ወይ ደግሞ አሁን የመሳሪያዎች ሁሉና በሌሎች ሀገራት ላይ የወደቀ ነው ብለው ያኔ እንኳን 16 ዓመት በፊት ቀድሞ የሚያነሱ ለምሳሌ የኢራቅና የአሜሪካን ጦርነት ያነሱና ዱባይና ሌሎች ሀገራት ላይ ባላቸው ኮምፒውተር ደግሞ እዛ አካባቢ አስገብተው በሸጡት ኮምፒውተር አማካኝነት የነ ኢራቅን ሚሳኤሎች ወደ ድንጋይነት የቀየሩበትና ኮምፒውተር መታጠቅ ግድ የሚልበት ዘመን መሆኑ የሚያነሱ እሳቸው ያኔ ቀድሞ ነውና፣ ማምረት ሲባል አሁን በብዙ አልተረዳ ነው ብየማነሳ አንዱ ጉዳይ ስናመርት ጎረቤቶች የማይታጠቁት መሆኑን እርግጠኛ መሆን አለብን ይላሉ ቃል በቃል ጠቅላይ ሚኒስትሩ። እነ ኤርትራን እንደ ሶማሌ ለምሳሌ ያሉት ከጋ እየተዋጋም እነሱ የሚያመርቱትን ወይ ደግሞ እነሱ የማይገዙት መሆን አለበት፣ እኛ የምናመርተው። ያ ማለት ገንዘብ ወጪ መቀነስ ብቻ ሳይሆን አሸናፊነትንም እጃችን ላይ የሚያደርግና ማንም የማይቆጣጠረው መሳሪያ ለዛም ደግሞ እሱ ማምረቱ እንዳለ ሆነ ደግሞ ለቨርችዋል ዲፌንስ ታስበው የተቋቋመ ተቋም ነው ብለው ቨርችዋል ዲፌንስ ላይ የሰሩ ነው እሳቸው ኮምፒውተር መታጠቅ የሚባለው ማለት ነው። ሶስት መሠረታዊ የውጊያ ስርዓቶች አሉ፣ የሚሉት ጠቅላዩ ጠላት ላይ ድል ለመቀናጀትና ለመከላከል በአራተኛው ትውልድ ዋርፌር የታገዘ ውጊያ ነው ማለታቸውን ያኔዎቹ ጀነራሎች ያስታውሱታል። ሶስት ቤዚክ የውጊያ ስርዓቶች አሉ። አንደኛው በሰው ኃይል በትጥቅ በስልጠና በሞራል በልጠህ ጠላት መጥተህ ማሸነፍ ነው ቪክትሪ መቀናጀት ነው አንደኛው ሁለተኛው በኢኮኖሚ በትጥቅ አልችልም ያልክ እንደሆነ መከላከል ነው። ምሽግ ቆፍረህ ፈንጂ ደርድረህ ጠላት እንዳይሰብር ማድረግ ነው። ፎርዝ ጀኔሬሽን ዋርፌር ግን የተለየ ባህሪ ያለው ማሸንፍም አይደለም፣ መከላከልም አይደለም። ፎርዝ ጄኔሬሽን ዋርፌር ደኒዮስ ቶቶ አርሚ የሚባለው አንድ ግለሰብ ዋና አላማው እናንተ የተደራጀው ኢንስቲትዩሽን እንዳያሸንፍ ማድረግ ነው። አንድ ሰው ሚዲያ ይዞ አርሚ ገንብተን የተለያየ ፎርስ ገንብተን ስናበቃ ሉዓላዊነታችንን መከላከል በማንችልበት ደረጃ በየሰዓቱ በየቀኑ አመጽ ሊያስነሳ ይችላል። የዚህ ሰው የኢንቴንሽን ሀገር መግዛት መምራት ሳይሆን ኮንቲኒየስሊ ሲስተሙን አንታይ ስታብሊሽመንት መፍጠር ነው። ሲስተሙን እንደ ሲስተም ፈንክሽን እንዳያደርግ ማድረግ ነው። ስለዚህ ግለሰብ የሚገዳደረው አርሚ ይፈጠራል ማለት ነው። የአርሚ ተልእኮ ሉዓላዊነት ከሆነ አንድ ግለሰብ ሉዓላዊነትን ሼክ ያደርጋል። ያንን ሼክ ኦብዘርቭ የማድረግና ባላንሱን መጠበቅ የሚያስችል ሾክ ኦብዘርቨር ያስፈልጋል። ያ ደግሞ ጄኔሬሽን ጋር አብሮ መራመድ መቻል ዲማንድ የሚያደርግበት ወሳኝ ጊዜ መሆኑ ማየት ጥሩ ነው። በብዙ መንገድ ማየት ይቻላል። ሳይኦፕስ፣ ሳይኮሎጂካል ኦፕሬሽን ድሮ ዲተል ለማድረግ የምንጠቀምባቸውን ስልቶች የቀየረ ነው። አሁን በበተርፍላይ የሚባል ሀሳብ ያመጣው ይህን ኮንሰፕት ያመጣው ሰውዬ ድሮ ትላልቅ ቦምቦች፣ ፖለቲካል ሼክ፣ ትላልቅ ኤርዝኩዌክ እና ፖፑሌሽን ሙቭመንት በሚሊየንስ አንድ ህዝብ ከአንድ ቦታ አንድ ቦታ ሲንቀሳቀስ ነበረ ትልቅ ችግር ተፈጠረ ነው ይባላል። ይህን ኦልድ ፋሽን ቪው ይለዋል። ኢትዮጵያ የተለያዩ የጦር መሳሪያዎችን እያመረተች የምትገኘው ሳትዋጋ የትኛውንም አካል ለማሸነፍ ነው። ጠቅላዩ ይህንን ለማሳካት ከ15 ዓመታት በፊት ቀድመው መሄዳቸውን አሳይተውናል ሲል ጋዜጠኛው ይናገራል። አሁን ላይ ሽምቅ ውጊያን መተማመን፣ ጫካንና ምሽግን ከለላ ማድረግ በዚህ ዘመን አዋጭ አይደለም። ፊታችንን ወደ አራተኛው ትውልድ አዙረናል ይለናል የምናመርተው ወይ ደግሞ እንደዚህ የምናደርገው ወደ ቨርቹዋል ዲፌንስ መሻገር ያለብን ለመዋጋት አይደለም ለመዋጋት ብቻ አይደለም ሳይዋጉ ለማሸነፍም ጭምር መሆኑን አስረግጠው የሚያነሱበት ነው። እና አሁን በተለይ ከአሁን ከትግራይ ጦርነትን በሉት ከኤርትራም ጋር ተያይዞ ያለ ጉዳይ ሲነሳ በዚህ ደረጃ የመቀዳደማቸውና የመበላለጣቸውን ልክ ነው የማየውና አራተኛው ትውልድ ጦርነት ላይ መዘጋጀት የተጀመሩበት ዘመን ባለፈው ቢሉም እሳቸው እጅግ በጣም ቀድመው መወዳደራቸው ከዛው ትግራይና ያለው ጉዳይ ትግራይና ኤርትራ ኃይል ሊጣመር ነው ሲባልም እንዲሁ በዛ ዘመን እሳቸው ሲሉ ሲሰሩ የነበረው ጉዳይ እና የሁለቱ አካላት መራራቅ ለምሳሌ የባድመ ጦርነት ላይ ሲዋጉ ኢትዮጵያ ከኤርትራ ጋር የተዋጋቸው ያኔ ጠቅላይ ሚኒስትሩ ወታደር ሆኖ የተሰለፉት ሁለቱም ኃይሎች ጥፋት ሲሰሩ አይተዋል። አሁን በህወት ወገን ወይ ደግሞ ህወት ተማምና ያዘቻቸው የጦሩ ጀነራሎች ቢሮ ውስጥ እንደምናየው በየምስሉ ላይ ቁጭ አድርገው ሲመክሯቸው የነበሩ መከተል ያለብን አሁን የመላቸውን ጉዳይ ሙሉ ሲያወሯቸው የነበሩ ከዛ ኤርትራ ጦርነት ላይ ጥፋ ሲሰሩ የተመለከቱ በኋላም ባለፈው በሰሜኑ ጦርነት ጠብ ጭረው የተሸነፉበት የተሸነፉባቸው መንገዶች ደግሞ በሙሉ እነኚህ መሆናቸው፣ ዛሬ ደግሞ እነኚህ ሰዎች የሚተማመኑት ያንኑ ተራራ ሽምቅ ውጊያ መሆኑን ስናይ እንስቃለን።